በኢትዮጵያ ፕሬስ ድርጅት የሚዘጋጀው ስለ ኢትዮጵያ የፎቶ አውደ ርዕይና የፓናል ውይይት በምዕራፍ ሁለት መሰረተ ልማት ስለ ኢትዮጵያ በሚል መሪ ሀሳብ በድሬዳዋ ተካሂዷል። በምራ ግሩ ከትራንስፖርት መሰረተ ልማት ከዲጂታል መሰረተ ልማትና ቴሌኮም አገልግሎት እንዲሁም ከኃይል አቅርቦት ጋር በተያያዘ የተለያዩ ጽሑፎች ቀርበው ውይይት ተካሂዶባቸዋል። ባለፉት ሰባት ዓመታት 26000 ኪሎ ሜትር የነበረውን የመንገድ መሰረተ ልማት ወደ 175000 ኪሎ ሜትር ማሳደግ መቻሉን በውይይቱ ላይ የገለጹት የኢትዮጵያ ኮንስትራክሽን ስራዎች ዋና ስራ አስፈጻሚ ኢንጂነር ዮናስ አያሌው ለየብስ ለአየርና ለውሃ ትራንስፖርት ሶስት እድገት በትኩረት እየተሰራ ይገኛል ብለዋል። ሃያ ሰላሳ ዓመታት የነበረው የመንገድ ኢንፍራስትራክቸር በተለይ ደግሞ አሁን ባለፉት ስድስት ሰባት ዓመታት ላይ ደግሞ የሰራናቸው የመንገድ ኢንፍራስትራክቸሮችን ደምረን ከአምስት መቶ ሀምሳ ፐርሰንት በላይ እድገት ያሳየ መሰረተ ልማት ነው። ከሀያ ስድስት ሺ ኪሎ ሜትር አሁን ላይ መቶ ሰባ አምስት ሺ ኪሎ ሜትር ያህል ፔቭድ የሆነው መንገድ ከቨር የተደረገ መሆኑን እናያለን። ይህም ቢሆን ግን አሁንም እንደ ሀገር ስፋት እንደ አስፈላጊነቱ ደግሞ ስናየው አሁንም ገና የሚቀረን ይሄ 37% በአፍሪካ አቨሬጅ ካለው የመንገድ ከቨሬጅ አንጻር አሁንም ይቀረናል ማለት ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ኢትዮጵያ የቴሌኮም አገልግሎትን በመጀመር ከአፍሪካ ሀገራት ከቀዳሚዎቹ ተርታ የምትመደብ መሆኗን ጠቁመው ከቅርብ ጊዜያት ወዲህ ደግሞ ዲጂታል መሰረተ ልማቶችን በመዘርጋት የዲጂታል ኢኮኖሚ ግንባታ ነውን ለማድረግ እየተሰራ ይገኛል ሲሉ ተናግረዋል። ቀደም ብሎ በርካታ መሰረተ ልማት የቴሌኮም መሰረተ ልማት እንዳልኳችሁ የፋይበር የታወር ወደ አስር ሺህ የሚጠጉ በመላው ሀገሪቱ የሞባይል ጣቢያዎች አሉ። እነዚህን ለመገንባት ረጅም ጊዜ ወስዷል። የባለፈው አምስት ዓመት ደግሞ አድቫንስ ያደረጉ በመሰረተ ልማትም በአገልግሎትም በማስታጠቅ በማምጣት በመተግበር በርከት ያሉ አዳዲስ አገልግሎቶችን በተለይ ዲጂታል ኢኮኖሚን ለመገንባት የሚያስችል ሁኔታ ተፈጥሯል። ዲጂታል ኢኮኖሚ ስንል እንግዲህ በሞባይል አገልግሎት ተጠቅመን የሞባይል መኒን ተጠቅመን ገንዘብ መላክ፣ መቀበል፣ የክፍያ ስርዓትን ማዘመን በተለይ ፋይናንስ አገልግሎትን ተደራሽ ለማድረግ ይህንን ሰፋ ያለ ፐኔትሬሽን ለቨሬጅ ያደረግንበት ነው እንደ ሀገር ብለን ልንወስደው እንችላለን ማለት ነው። የውሃና ኤነርጂ ሚኒስትር ዴታ ዶክተር ኢንጂነር ሱልጣን ወሊህ ኢትዮጵያ ባሏት የኃይል አማራጮች አቅም ልክ ተጠቃሚ አለመሆኗን አንስተዋል። ለዚህም ታዳሽ የኃይል ምንጭን በማሳደግ ለዜጎች አስተማማኝ የኃይል አቅርቦት እንዲኖር መንግስት በትኩረት እየሰራ እንደሚገኝ ጠቁሟል። በትንሹ ወደ 150 ጊጋዋት ታዳሽ ደርጅ አለን ከምን ከንፋስ ከጂኦተርማል ከሃይድሮ ፓወር እና ከሶላር ነገር ግን በአጠቃላይ እስካሁን ድረስ እያመነጨን ያለ ነው ስድስት ነጥብ አራት ጊዋት ብቻ ነው። እንደ ኤነርጂ ዘርፍ አሁን ዋናው የትኩረት አቅጣጫችን የታዳሽ ኤነርጂ ማለት ምንድን ነው፣ የዘመናዊ ኤነርጂ ተደራሽነትን ማረጋገጥ ነው። ለሁሉም ዜጎች ዘመናዊ ኤነርጂ ስነዚህ ጋ በግልጽ መቀመጥ ያለበት አክሰስ ቱ ኤሌክትሪክሲቲ የኤሌክትሪክ ተደራሽነት፣ እንዲሁም አክሰስ ቱ ክሊን ኩኪንግ ቴክኖሎጂስ ነው። ከዚህ አንጻር እስካሁን ድረስ ኢትዮጵያ ከፍተኛ የሆነ ምቃብት እንኳ ቢኖራትም እስካሁን ድረስ ሀምሳ አራት ፐርሰንት ህዝባችን ብቻ ነው የኤሌክትሪክ ተደራሽ የሆነው። ያ ማለት ምንድን ነው ወደ ሀምሳ ሰባት ሚሊዮን የሚሆን ህዝብ አሁን በዚህ ሰዓት ጨለማ ውስጥ ኑሮን እየገፋ ይገኛል። ስለዚህ ዘርፉ ብዙ መሰራት እንዳለበት ነው የሚታየን። የመሠረተ ልማት ዝርጋታን በተቀናጀ መንገድ ማከናወን እንደሚገባ የጠቆሙት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ከኮሪደር ልማት ስራ ጋር ተያይዞ የተጀመሩ የቅንጅት ስራዎች ተጠናክረው መቀጠል የሚገባቸው መሆናቸውን ተናግረዋል። የመሰረተ ልማት ዘርፉ ላይ ሀገራችን ሁለንተናዊ ልማት ላይ ትልቅ ኢምፓክት ያለው ጉልህና የማይተካ ሚና የሚጫወት ነው። ዘርፉ በጋራ መረባረብን በጋራ መስራትን ከየትኛውም ዘርፍ በላይ የሚጠይቅ ነው። ለምሳሌ እናንተ በቀላሉ አነሳችሁት እንጂ ከተማ ላይ በሚሰራው ስራ አንዱ ሲገነባ አንዱ ያፈርሳል ተብሎ የተነሳው ስራ እጅግ ኮስቲ ነበር። ኮስቲ ነው አሁንም ዛሬ ላይ ግን በከተሞች አካባቢ ላይ ኦልሞስት የቅንጅት ስራ የሚባለው ነገር ስራውስ እየተሰሩ ያሉበትን መንገድ ማየት እንችላል። በስለ ኢትዮጵያ የመጀመሪያው ምዕራፍ የተለያዩ ርዕሰ ጉዳዮችን የሚዳስሱ አስራ አራት መድረኮች መካሄዳቸው ይታወሳል።